በመካከለኛው ምስራቅ በእስራኤልና በፍልስጤም መካከል የሚካሄደው ግጭት ዘመናት ቢያስቆጥርም መቋጫ ከማግኘት ይልቅ እየተወሳሰበ የዓለማችን አሳሳቢ ጉዳይ ከሆነ ዘመናት ተቆጥረዋል። ከሰባ አምስት ዓመታት በፊት የተመሠረተችው እስራኤል የአካባቢው ሀያል በመሆን የበላይነትን ስትይዝ፣ ፍልስጤማውያን ደግሞ በስደትና በጦርነት ውስጥ ሆነው የራሳቸውን አገር ለመመስረት ሳይችሉ እስካሁን ደርሰዋል። ሐማስ በእስራኤል ላይ የፈጸመውን ጥቃት ተከትሎ እስራኤል እያካሄደችው ያለው ወታደራዊ ዘመቻ የፍልስጤማውያን ስቃይና መከራን ከማባባሱ በላይ ሕልውናቸውንም አደጋ ላይ ጥሎታል። የእስራኤል ባለስልጣናት ጋዛን ሙሉ ለሙሉ ለመቆጣጠር እንዲሁም በዌስት ባንክ ውስጥ የአይሁዳውያን ሰፈራዎችን ለ ለማስፋፋት መወሰናቸው ሌላ ዙር መፈናቀልና ስደት በፍልስጤማውያን ላይ ያስከትላል ተብሎ ተሰግቷል። ለመሆኑ ፍልስጤም ለሁለት ተከፍላ የእስራኤልና የፍልስጤም መንግስት እንዲመሰረት እንዴት ተወሰነ? የአይሁዳውያን ሀገር የሆነች ውስጥ እስራኤል እንዴት ተመሰረተች የሚለውን በዝርዝር እንየው። ግንቦት 14 1948 ልክ 10 ሰዓት ላይ በመቶዎች የሚቆጠሩ አይሁዶች ቴልቪቭ በሚገኘው የስነ ጥበብ ሙዚየም ደጃፍ ተሰባስበዋል። ዴቪድ ቤንጎሪዮን ደግሞ ሙዚየም ውስጡ ነው። የመካከለኛው ምስራቅን ታሪክ እስከ ወዲያኛው የሚቀይር ንግግር እያደረጉ ነበረ። ይህም በፍልስጤም የእስራኤል ድርጅት ሊቀመ መንበር የሆኑት ዴቪድ ቤንጎሪዮን የእስራኤልን በነፃነት አገርነት መመስረትን ያወጁበት ንግግር እያሰሙ ነበር። ከዚህ ክስተት ጥቂት ሰዓታት ቀደም ብሎ የብሪታንያ ወታደሮች አካባቢ ለቀው ወጥተዋል። ቀኑ አይሁዶች ሁሌም እያስታወሱ በደስታ የሚዘክሩት፣ አረቦች ደግሞ የጥፋት ቀን ወይም ናቅባ ሲሉ የሚንሰለሰሉበት ነው። ዛሬ በወታደራዊ በኢኮኖሚያዊና በቴክኖሎጂ ዘርፍ ሀያላን ከሚባሉ አገራት አንዱ ለመሆን የበቃቸው እስራኤል በዚህ መልኩ ነበር የተመሰረተችው። በ1980ዎቹ ፍልስጤም የኦቶማን ኢምፓየርና ታላቋ ሶሪያ ተብሎ የሚ የምትጠራው አካባቢ አካል ነበረች። የፍልስጤም ሕዝብ በአብዛኛው ሙስሊም ሲሆን አነስተኛ ቁጥር ያላቸው ክርስቲያኖችና አይሁዶች ነበሩ። አይሁዶች ከጠቅላላ ሕዝብ አምስት በመቶ አካባቢ የሚሆን እንደሚሸፍኑ ይገመታል። በዓለም ዙሪያ የተፈተኑት አይሁዳውያን የራሳቸውን አገር ለመመስረት ጥረት በሚያደርጉበት ጊዜ ዋነኛ ትኩረታቸው መካከለኛው ምስራቅ ነበር። ከዚያም አሊያህ እየተባለ በሚጠራው የአይሁዶች የፍልሰት እንቅስቃሴ የተስፋይቱ ምድር ብለው ወደሚጠሯት ፍልስጤም መፍለስ የጀመሩት አካባቢው በኦቶማን ቁጥጥሮች ስር ሳለ ነበረ። የአብዛኞቹ አይሁዳውያን ፍልሰት መነሻ ደግሞ ሩሲያ ነበረኝ ሩሲያ ውስጥ በነበሩ ወቅት የሀገሪቱ ንጉስ ዛር አሌክሳንድሪያ ሁለተኛን ለመግደል ተሳትፋቸዋል በሚል ተከሰው በርካቶቹ ተፈርዶባቸዋል። በዚህም የተነሳ በሚገጥማቸው ከፍተኛ የሆነ የጸረ ሴማዊነት ጥቃትና መሳደድ ምክንያት ይፈጸምባቸው የነበረው ጥቃት ፓግሮምስ በመባል ይታወቃል። በወቅቱ ወደ ፍልስጤም የደረሱት አይሁዶች ለእርሻ የሚሆን መሬት ለማግኘትና አነስተኛ የመኖሪያ መንደር ለመመስረት ችለዋል። እነዚህም ኪቡትስ በመባል ይጠራሉ። እነዚህ ቀደምት ፍልሰቶች በጽዮናውያን የገንዘብ ድጋፍ የሚደረግላቸው ነበሩ። ጽዮናዊነት አውሮፓን ያጥለቀለቀ ለነበረው ጸረ ሴማዊነት ምላሽ ሲሆን በኋላም በአይሁዶች ዘንድ ተቀባይነት ያገኘ እንቅስቃሴ ለመሆን በቅቷል። የዚህ እንቅስቃሴ ዋነኛ መሪ ደግሞ የኦስትሮ ሃንጋሪው ጋዜጠኛ ቴዎድሮ ሄርዝል ነበር። የታሪክ ምሁሩ የርጌ ራሞስ እንደሚሉት ሄርዝል የአይሁዶችን ፈተና ሃይማኖታዊ ሳይሆን የማንነት እንደሆነ ያምን ነበር። የጽዮናውያን እንቅስቃሴ ያደረገው ነገር ቢኖር አይሁዳዊነት ተቀባይነት እንዲያገኝና አይሁዶች እንደ ሕዝብ ተቆጥረው በአውሮፓ የሚደርስባቸውን ፈተና የሚያሳልፉበት ሌላ መሸሸጊያ ሀገር መፍጠር ነበር። ጽዮናዊነት ዓለም አቀፍ ድጋፍ አስፈልጎታል። በወቅቱ የነበሩት ታላላቅ አገራትም አዲሷን አይሁዳዊ አገር ለመመስረት ብዙ ቦታዎችን ከግምት አስገብተዋል። ከእነዚህም ውስጥ ከአርጀንቲና እስከ ኡጋንዳ ከማዳጋስከር እስከ ሩቅ ምስራቅ ሩሲያ ድረስ ያሉ ቦታዎችን ተመልክተዋል። ሆኖም አይሁዳዊነት ከፍልስጤም ጋር ታሪካዊና ሃይማኖታዊ ጥብቅ ቁርኝት ግልጽ ነበረው። በዚህም ምክንያት ፍልሰቱ ወይም አሊያ እስከ 20ኛው ክፍለ ዘመን መጀመሪያ ድረስ ቀጠለ። በዚህ ወቅት ነበር ቴልቪቭ የተቆረቆረችው። የፍልስጤም የወደፊት እጣ ፋንታ የወሰነው ክስተት ግን የመጀመሪያው ዓለም ጦርነት ነበር። ከአውሮፓውያኑ 1914 እስከ 1918 ባለው ጊዜ ውስጥ በሚሊዮን የሚቆጠሩ ሰዎች ለሞት በዳረገው በዚህ ደማፋሳሽ የመጀመሪያው ዓለም ጦርነት መካከለኛው ምስራቅ ልዩ ትኩረት አግኝቷል። ከኦቶማን ኢምፓየር በተቃራኒ የቆመችው ብሪታንያ በኦቶማኖች እጅ የነበረውን አካባቢ ለመንጠቅ ከፍተኛ ፍላጎት ነበራት። በወቅቱ ብሪታንያ ገንዘብ የምትሰበስብ ት የሱዝ ካናልንም ተቆጣጠር ነበረ። ዩናይትድ ኪንግደም በአንደኛ የዓለም ጦርነት ወቅት በዋናነት በኦቶማን ባለስልጣናት ላይ ውስጣዊ አመፅን በማነሳሳት የኦቶማንን ግዛትና የኦቶማንን ጥንካሬ ለማዳከም ሞክራለች፣ ሲሉ የታሪክ ተመራማሪ ዮርጌ ራሞስ ይናገራሉ። ለዚህም ሲባል ብሪታንያ በአካባቢ ትልቅ የአረብ መንግስት እንዲመሰረት ድጋፍ እንደምትሰጥ በመግለጽ የቷን ወደ አረቦች አዞረች። ይህ ሀሳብ የቀረበው በ1915 እስከ 1916 የመካው ገዥ ሁሴን ቢን አሊ እና በካይሮ የብሪታኒያ አምባሳደር በነበሩት ሄነሪ ማክማሆን መካከል በተደረገው የደብዳቤ ልውውጦች ላይ ነበር። በወቅቱ የፍልስጤም አረቦችና ሌሎችም ለዘመናት አካባቢው በተቆጣጠረው በኦቶማን ጦር ላይ አመፅ ጀመሩ። ብሪታንያም ደብዳቤ በመጻፍ ለአይሁዶች አንድ ሀሳብ አቀረበች። በ1917 የባልፎር ስምምነት ተብሎ በሚጠራው ደብዳቤ በብሪታንያ የውጭ ጉዳይ ሚኒስትር አርተር ጄምስ ባልፎር በኩል በዩናይትድ ኪንግደም መቀመጫቸውን ላደረጉ የአይሁድ ማህበረሰቦች መሪ ባሮን ሊዮኔል ዋልተር ሮትሽልድ ተላከ። በዚህ ደብዳቤ ላይ የብሪታንያ መንግስት ፍልስጤም ውስጥ አይሁዶች አገር እንዲመሰረቱ ድጋፍ እንደሚያደርግ ገልጿል። ነገር ግን በአካባቢ ያሉትን አይሁዶች ያልሆኑ ማህበረሰቦችን መብት እንደሚከበርን በግልጽ አስፍሯል። ከአረቦችና ከአይሁዶች ጋር ከሚደረጉ ድርድሮች ጎን ለጎን ብሪታንያ በ1916 ከፈረንሳይ ጋር የሳይክስ ፒኮት ስምምነት በድብቅ ተፈራረመች። በስምምነቱ መሰረት ሁለቱ ኃያላን ጦርነት ካሸነፉ በኦቶማን ግዛት ላይ ያላቸውን ተጽዕኖና ቁጥጥር የሚመለከት ነበር። አገራቱ በ1918 ድል ቀን ናቸው። የኦቶማን ግዛት የነበ የነበረው መካከለኛው ምስራቅ የተከፋፈሉበትም በዚህ ስምምነት መሰረት ነው። መጀመሪያ ላይ ፍልስጤም በዓለም አቀፍ ቁጥጥር ስሩ ቆየች። በኋላ ላይ ግን ብሪታንያ ፍልስጤምን ለማስተዳደር ዝግጁ ነ ስትል ሀሳብ አቀረበች። እናም ገና መቋቋሙ የነበረው የዓለም መንግስታት ማህበር ወይም ሌግ ኦፍ ኔሽን በ1922 ብሪታንያ ፍልስጤምን ለማስተዳደር ያቀረበችውን ሀሳብ ተቀበለ። የማስተዳደር ኃላፊነቱን መውሰድ የራሱ መልእክት ነበረው። አንድ አስተዳደር ሌለውን ካሸነፈ በኋላ አካባቢውን ለማስተዳደር ተረከበ ማለት የአካባቢው ነዋሪዎች ራሳቸውን ማስተዳደር አይችሉም የሚል መልእክት ያስተላልፋል። በዚያን ወቅት ከፍልስጤም ነዋሪዎች አብዛኞቹ ሙስሊም ነበሩ። የአይሁዶች ቁጥር ደግሞ ከጊዜ ወደ ጊዜ እየጨመረ ወደ 11 በመቶ አካባቢው ደርሶ ነበር። በአውሮፓውያኑ 1931 በፍልስጤም የተደረገው የህዝብ ቆጠራ የአይሁዶች ቁጥር እየጨመረ መሆኑን ድጋሜ አሳየ። ለዚህ ደግሞ ዋነኛ ምክንያት በአውሮፓ እየጨመረ የነበረው በአይሁዳ ላይ የሚያነጣጥረው የጸረ ሰማይነት እንቅስቃሴ ሲሆን ቁጥራቸውንም 16 በመቶ አደረሰው። የቁጥራቸው መጨመርን ተከትሎ በአካባቢው በአረቦችና በአይሁዶች መካከል ያለውን ውጥረት ከፍ እያለ መጣ። በ1936 ደግሞ በፍልስጤም ብሪታንያ የሚቃወም የአረብ አመጽ ተቀሰቀሰ። ይህም ለስድስት ወራት የሚቆይ አጠቃላይ የስራ ማቆም አድማ ነበር። የአረቦች ነጻነት እና አይሁዶች በአካባቢ የሚያደርጉት ሰፈራ እንደሚያበቃም ተጠይቋል። ይሁን እንጂ አመፁ ከሸፈ በሺዎች የሚቆጠሩ ሰዎች ከመሞታቸውን በተጨማሪ የፍልስጤን ብሔራዊ ንቅናቄ በኋላ ላይ በተፈጠሩ ክስተቶች ምክንያት ክፉኛ ተዳከመ። በሁለተኛ የዓለም ጦርነት ወቅት አይሁዶች ወደ ፍልስጤም የሚያደርጉት ፍልሰት ከጊዜ ወደ ጊዜ ጨመረ። በተለይም የናዚ ማጎሪያ ካምፖች ነጻ መውጣታቸውን ተከትሎ የጅምላ ጭፍጨፋ መፈጸሙ ሲታወቅ የሚፈልሱት አይሁዶች ቁጥር ከፍ አለ። የፍልስጤም ችግር እልባት እንዲያገኝ በብሪታንያ ላይ የሚደርሰው ዓለም አቀፍ ጫናም ከጊዜ ጊዜ እየበረታ መጣ። ብሪታንያም በአካባቢው መኖሯ በአይሁዶች ሆነ በአረቦች ዘንድ ያለው ተቀባይነት ቀነሰ። ለዚህ ጥሩ ማሳያ የሚሆነው ደግሞ በፍልስጤም የብሪታንያ አስተዳደር መቀመጫ በሆነው በኪንግ ዴቪድ ሆቴል ላይ ሐምሌ 22 1946 የተፈጸመ ጥቃት ነበር። ጥቃቱ ኢርጉን በተባለ የጽዮናውያን ታጣቂ ድርጅት የተፈጸመ ሲሆን የ92 ሰዎችን ሕይወት የጠፋበት ጥቃት ሆኖ በብርታንያ ዘንድ ድንጋጤን ፈጥሯል። በአካባቢው እየጠነከረ የመጣው ውጥረት ብርታንያ ጉዳዩን ወደ ተባበሩት መንግስታት ድርጅት እንድትወስደው ምክንያት ሆኗል። ይህም ተከ ቀጥሎ፣ 11 ገለልተኛ አገራት ያቀፈ የተባበሩት መንግስታት የፍልስጤምን ልዩ ኮሚቴ ተቋቋመ። ኮሚሽኑ ግዛቱ ለሁለት በመክፈሉ አንዱን ለአረቦች ሌላኛው ደግሞ ለአይሁዶች ሰጠ። እያንዳንዳቸው ሶስት ዞኖች የሚኖራቸው ሲሆን ኢየሩሳሌም ደግሞ በልዩነት በዓለም አቀፍ ቁጥጥር ስር እንድትሆን ሀሳብ አቅርቧል። ፕሮፖዛል 181 የተሰኘው ይህ ሀሳብ የግዛቱን 55 በመቶ ለአይሁዶች፣ ቀሪውን 45 በመቶ ለአረቦች ሰጠ። በወቅቱ የነበረው የአይሁዶች ቁጥር ከጠቅላላው ህዝብ አንድ ሶስተኛ ገደማ ብቻ ነበር። ሀሳቡ ህዳር 29 1947 እንደ ኤሮፓውያን አቆጣጠር በተካሄደው በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ቀርቦ ድምፅ እንዲሰጥበት ተደረገ። በወቅቱ የጉባኤው ሰብሳቢ የነበሩት ኦስቫልዶ አራንሃ የፍልስጤም ልዩ ኮሚቴ ያቀረበውን የውሳኔ ሀሳብ በ33 ድጋፍ፣ በ13 ተቃውሞ፣ በ10 ድምፅ ታቀው ተቀባይነት ማግኘቱን በማሳወቅ ነበር ውጤቱን ይፋ ያደረጉት። አሜሪካና ሶቪየት ህብረትን ጨምሮ አብዛኞቹ የአውሮፓና የላቲን አሜሪካ ሀገራት ፍልስጤም ለሁለት ተከፍላ የአይሁዶችና የአረብ ሀገራት እንዲመሠረት ድጋፋቸውን ሰጥተዋል። ግብፅን ጨምሮ የአረብ ሀገራት ሀሳቡን ውድቅ ሲያደርጉ ኢትዮጵያ ብሪታንያና ቻይናን ጨምሮ አስር አገራት ደግሞ ድምፀ ተአቅቦ ማድረግን መረጡ። ውሳኔው በአይሁዶች ዘንድ ታላቅ ፈንጠዝያን የፈጠረ ነበር። ክፉኛ በተፈሳጩት በአረቦች ዘንድ ግን ውሳኔ የሚዋጥላቸው አልነበረም። ይህ ውሳኔም ቴልአቪቭ በሚገኘው የስነ ጥበብ ሙዚየም ውስጥ ግንቦት 14 1948 ለተካሄደው የእስራኤል ምስረታ ምክንያት ሆነ። በዕለቱ ጠዋት አምስት ሰዓት ላይ የብሪታንያው የሩብ ክፍለ ዘመን አገዛዝ ተጠናቆ የአገሪቱ ወታደሮች ፍልስጤምን ለቀው ወጡ። ከአምስት ሰዓታት በኋላ ደግሞ የእስራኤሉ የመጀመሪያ ጠቅላይ ሚኒስትር ዴቪድ ቤን ጉርዮን እስራኤል በመካከለኛው ምስራቅ ውስጥ የአይሁድ ሀገር ሆና መመስረቷን በይፋ አወጁ። ይህ ዕለት ለፍልስጤማውያን የናቅባ ወይም የጥፋት ቀን መጀመሪያ ሆነ። ይህን ተከትሎም አብዛኞቹ ፍልስጤማውያን ከመኖሪያ ቤታቸው ለመባረር ወይም ለመሸሻቸው የመጀመሪያው ምክንያት እንደሆነ ይታሰባል። እነሆ ከ75 ዓመታት በኋላ እስራኤል በወታደሬና በቴክኖሎጂ አቅሟ ከዓለማችን ታላላቅ ሀያላን ሀገራት አንዷ ለመሆን ስትበቃ ፍልስጤማውያን አሁንም ዓለም አቀፍ እውቅና ለማግኘት በመታገል ላይ ናቸው። በዚህ ሂደት ውስጥ አካባቢው በጉረቤት ሀገራት መካከል የሚደረገው ተደጋጋሚ ጦርነት የማያጠው በአስር ሺዎች የሚቆጠሩ ሰዎች የሞቱበትና በሚሊዮኖች የሚቆጠሩ ስደተኞች ያሉበት ሆኗል። አሁንም ቢሆን ከ60 ሺህ በላይ ግድያና ሞትን ያስከተለ ሲሆን የጋዛ ከተማ ሙሉ በሙሉ ማለት በሚቻል ደረጃ እንድትወድም ያደረጋት ጦርነት በእስራኤልና በፍልስጤም ተካሂዷል። አሁን ላይ የተኩስ አቁም ስምምነት ተካሂዶ ፍልስጤምና እስራኤል ጋፕ ያለ ሰላም ያገኙ ይመስላሉ።